ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽር የስላይፍ ስታይል የሚያገኝበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሸራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ እየተገነባ ነው። ለሽያጭ አወጣ ናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሸሪየስ ፔንት ሀውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጥዎ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከራሽያ አቻቸው ፕሬዚደንት ቭላዲሚር ፑቲን ጋር በስልክ ካወሩ በኋላ በጦርነቱ ላይ ለመነጋገር የሃንጋሪ ዋና ከተማ ቡዳፔስት ውስጥ ተገናኝተው ለመነጋገር መስማማታቸውን አስታወቁ ቀኑ ግን አልተቆረጠም የሁለቱ ሃያላን መሪዎች የስልክ ውይይት የተካሄደው ትራምፕ እንደ ነገ ከዩክሬኑ ዘለንስኪ ጋር በቶማውክ ሚሳይል ሽያጭ እሺ ወይም እምቢታ ጉዳይ ላይ ለመነጋገር ቀጠሩ ይዘው ሳለ ነው ትራምፕ ፍሬያማ ስላሉት የስልክ ልውውጣቸው በማኅበራዊ ገጻቸው ላይ ባወጡት ጽሑፍ ቶማውክ ፍለጋ አገር አቋርጠው ዋይትሃውስ ለሚመጡት ፕሬዚደንት ዘለንስኪና የሉካንድ ቡድናቸው በቶማውክ ምትክ ከፑቲን ጋር ምን እንዳወሩ እነግራቸዋለሁ ብለዋል። ትራምፕ ከፑቲን ጋር በተነጋገሩ ጊዜ ሁሉ የሚሰማቸው ሞቅ ያለ ስሜት ዛሬም አልተለያቸውም። ዛሬም ከፑቲን ጋር በትልቁ ተራምደናል ብዬ አስባለሁ ብለዋል። ትራምፕ እንደነገሩን የሁለቱን ሀያላን መሪዎች ሁለተኛ ግንኙነት ለማቀናጀት በሚቀጥለው ሳምንት ከፍተኛ ባለሥልጣኖቻቸው ተገናኝተው ይመክራሉ። የዛሬው የትራምፕና የፑቲን የስልክ ውይይት ካሄደው ሁለቱ መሪዎች አላስካ አሜሪካ ላይ ለመጀመሪያ ጊዜ ተገናኝተው ከተነጋገሩ በኋላ ብቻ ሳይሆን ትራምፕ ለወትሮ በከበሬታ የሚይዟቸውን ቭላድሚር ፑቲንና አገራቸውን ከፍ ዝቅ አድርገው በአንድ ሳምንት ማክተም የሚችልን ጦርነት ከሦስት ዓመት ተኩል በላይ እንኳ ማጠናቀቅ ያልቻላችሁ የወረቀት ነብሮች ብለው የፑቲንን ቆብ ከመቅደድ በተጨማሪ እንደውም ዩክሬን ወግታና አባራ ድንበሯን ማስመለስ ትችላለች፣ ካስፈለገም ዘልቃ የራሽያን ግዛት መቆጣጠር ትችላለች ማለታቸው አይዘነጋም። የስልክ ውይይታቸው የመጣው ከዚህ ሁሉ በኋላ ነው። ይህ የዛሬው የስልክ ውይይትና ውጤቱ ብዙ ጊዜ በፑቲንና ራሽያ ላይ ቆምጠጥ ብለው የሰነበቱት ትራምፕ ከፑቲን ጋር ሲነጋገሩ እንደ ድመት ጸጉር ልስልስ የሚያደርጋቸው አባዜ አለ ብለው ለሚያምኑት ዩክሬንና አውሮፓውያን ጆሮ ላይ ኩር የሚል ዜና ነው። ዩክሬኖች ነገ ተያይዘው ዋይት ሃውስ የሚመጡት በተለይ ለክረምቱ የሰነቁትን 60 በመቶ የጋዝ ክምችት ከነመዋቅሮቹ ያነፈረውን የራሽያ ወጀብና ሩምታ የሚመክቱበትና ሞስኮን ጭምር እንደ ኪየቭ የሚያነቡጩበትን ደመላሽ ቶማሆክ ሚሳይል ስምምነት ለመፈራረም ተስፋ አድርገው ነበረ። አሁን የፑቲንና የትራምፕ የቡዳፔሽት ስብሰባ ቀነ ቀጠሮ እስኪቆረጥና እስኪካሄድ በተለያዩ የዓለም ጉዳዮች የተነሳ ቀንን ቀን እየወለደው ራሽያ ሌላ ዩክሬንን መጣድ ላይ የማንቀርቀቢያም አያሌ ሳምንታት ምናልባትም ወራት ሊያስገኛት የሚችል ሊሆን ይችላል የሚል ከፍተኛ ራስ ምታት የሚያጭር ነው። የፑቲንና የትራምፕ ጉዳይ በጡዘት ላይ ጡዘት፣ ከዛም ኩምሽሽ የሚል እንጂ ፈጽሞም እልባት ላይ የማይደርስ ድራማ ሆኗል የሚሉ ብዙ ናቸው። ራሽያኖች ትናንት ሌሊት እንኳ እንደተለመደው በመቶዎች የሚቆጠሩ ሰው አልቦችና ሚሳይሎችን ተኩሰው እንደተለመደው በአብዛኛው ከኤነርጂ ጋር የተያያዙ መሠረተ ልማቶችን አንፍረዋል። ከቀጥቀጣዋ በኋላ የአገሪቱ ስምንት ግዛቶች ጨለማ ውጧቸው ነበረ፣ ርዕሰ ከተማቸው ኪየቭ ሳትቀር። ዩክሬን እንደገለጸችው ፖልታቭ በተባለው ማዕከላዊ ግዛቷ የምታካሄደውን የተፈጥሮ ጋዝ የማውጣት ሥራም ለማስተጓጎል ወይም ለማቆም መገደዷን ገልጻለች። በድብደባው የተነሳ ከባለፈው ወዲ ነሳ የአገሪቱ የተፈጥሮ ጋዝ መሠረተ ልማት ስድስት ጊዜ ድብደባ ደርሶበታል። ዩክሬንም በራሷ በኩል የራሽያን የነዳጅ መሠረተ ልማት እየመደመደች ሲሆን በተለይ ዘለንስኪ በረዥሙና አሰልቺ የመከላከል ጦርነት ብቻ ከመቆየት አጣብቂኝ ውስጥ ገላግሎ ወደ ማጥቃት ሊያሸጋግራቸው የሚችለውን ቶማክ ሚሳኤል በእጃቸው ለመጨበጥ ያላቸው ምኞት ከጸሎትም በላይ ነው። የነገ የዋይት ሃውስ ጉብኝታቸው ከዚህ አንጻር የዚህን አደገኛ ሚሳኤል ሰደፍ ያስጨብጠኛል የሚል ተስፋ ያዘለ እንደነበር ተገምቷል። ይሁንና ፕሬዚደንት ዶናልድ ትራምፕ ከራሽያው ፕሬዚደንት ቭላዲሚር ፑቲን ጋር ቡዳፔስት ውስጥ ለመነጋገር ተስማምተናል ማለታቸው ነገሩን በጣም የሚያረቅና የሚያረዝም ከመሆኑ አንጻር ጸጉራቸውን የሚያስነጭ ክስተት ነው። ፑቲን እንኳ የመሳሪያውን አውዳሚነት ዕውቅና በመስጠት እሱ ነገር ዘለንስኪጅ ከገባ ጦርነቱን ወደ አዲስ የከፋ ምዕራፍ ከፍ ያደርጓል ሲሉ ማስጠንቀቃቸው አይዘነጋም። ዶናልድ ትራምፕ ፑቲንን ተመልከት፣ የጦርነት እልባት የማይገኝለት ከሆነ ለዩክሬኖች ቶማክ ልሰጣቸው ነው ብዬ ላወራው እችላለሁ ማለታቸውም እንደዚሁ አይዘነጋም። ይሁንና የዛሬው የፕሬዝደንት ትራምፕና የራሽያው አቻቸው ቭላዲሚር ፑቲን የስልክ ልውውጥ የአላስካ መሰል ሁለተኛ የሁለቱን መሪዎች ግንኙነት የጋበዘ ሆኖ ተፈጽሟል። ኢሳይያስ፣ እንደሰማኸው ነው። እውነቱን ለመናገር የሁለቱን መሪዎች አሁን በስልክ ላይ የተደረሰውን ውጤት በዚህ መልኩ የጠበቀ አልነበረም። ወይም የዩክሬን ጦርነት አንድ ምዕራፍ ላይ ለማድረስ ችግር ሆኖ የተገኘው የሁለቱ መሪዎች የዳግም ግንኙነት እንደነበር የሚያስታውስ የለም። ኢሳይያስ፣ ዋናው የአላስካውን የሁለቱ መሪዎች ግንኙነትን ግለት ያቀዘቀዘው እና ጭራሽ የዩክሬን ጦርነት ጉዳይ በአጀንዳነት ደረጃ እንኳ የእልባቱ መፍትሄ የመፈለጉ ጉዳይ ጭራሽ ደብዞ እንዲቆይ እያደረገው ከእሳቸውና ከፕሬዚደንት ፑቲን ንግግር በኋላ ራሽያና ዩክሬን ወይም ፑቲንና ዘለንስኪ በቀጥታ ማውራት አለባቸው በሚል አቋማቸው የተነሳ ነው ዶናልድ ትራምፕ። ይህንንም በግልጽ እንደምናውቀው ራሽያ ለመገናኘ ሲባል ተገናኙ ለመባል ሲባል ለዛ ሲባል ብቻ አንገናኝም፣ ሁለቱን መሪዎች እንደ መሪ የሚያገናኝ አጀንዳ የለም። በዩክሬን በኩል ከአውሮፓውያኖች ጋር ሆና የያዘችው አቋም ፈቀቅ ማይልና ያው በእንቢታ ላይ የተመሰረተ ነው። ስለዚህ እንደ ሞስኮ አቀራረብ መጨረሻ ላይ ፑቲንና ዘለንስኪ አንድ ላይ መገናኘት ካለባቸው የሆነ የተደረሰ ልባት ኖሮ እዛ ላይ ለመፈራረም ነው እንጂ አሁን ባለው ሁኔታ ዩክሬንና አውሮፓ የተኩስ አቁም ብቻ ነው የሚፈልጉት። ከዛ በኋላ ብዙ ጊዜ ተናግረናል። ይሄ ምንድነው? ግድግዳ መፍጠር ነው፣ የበርሊንን ግንብ አይነት። ከዛ ዋስትና ሰጪ ኃይል በሚል እንደዚህ የሚሉ ነገሮች ናቸው እንጂ ሁለቱም መሪዎች የመገናኛት ችግር የለብንም ዘለንስኪ ለማግኘት ግን የምንነጋገርበት አጀንዳ ምንድነው? የሚል ነበረው እንጂ። ከአላስካ ስብሰባ በኋላ ዶናልድ ትራምፕ እና ፑቲን አውሮፓ ቡዳፔስት ከማድረግ ዋሽንግተን ውስጥ ሊያደርጉት የሚችሉ ነበር፣ ወይም ሞስኮ ሁለተኛውን ጉብኝት በዛ ውይይት ላይ ማድረግ ይችሉ ነበር። እና ጉዳዩና ችግሩ የነበረው ዶናልድ ትራምፕ ሁለቱ መነጋገር አለባቸው የሚል አቋም ወሰዱ። ሁለቱ መነጋገር አለባቸው፣ ይሄንን እሺ ካላለች ራሽያ ችግር ይመጣላሉ። በዚህ የተነሳ አሁን ያለው እንዴት አስፈጠረ አሁንም ክሊርሊ በሞስኮ በኩል ከዘለንስ ጋር አወራል የሚል ነገር የለም። አሁንም እንደሰማው ወል ድጋሚ አሁንም ፑቲን እና ቭላዲሚር ፑቲን ቡዳፔስት ላይ እነጋገራሉ የሚል አዲስ እንትን ነው የመጣው። በነገራችን ላይ የዩክሬን ጦርነትን አቆም በ24 ሰዓት አቆሞ ያሉት ነው ፕሬዚደንት ዶናልድ ትራምፕ። አሁን 47ኛና 48ኛ ሳምንቱን ይዘዋል እና ለጊዜው ይሄ በጣም አስገራሚ ዜና ነው። ዓለም የአሁኑን ውይይት ማን ነው ኢኒሽቲቭን የወሰደው? ፕሬዚዳንት ፑቲን ከሆኑ ግን ልክ እንደተለመደው አሁን የቶም ሃውክ መሳሪያ እንዳይሰጥ ሆን ተብሎ ወደኋላ ለማስቀረት የታሰበ ነው ተብሎ መገመት አይቻልም ወይ? ብዙዎች ወደውታል። ብዙዎች ይፈልጉታል። የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመነ ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የሕንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽር ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርካጥ ብ ሸራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሹሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጥዎ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ ነው። በግልጽ ተናግረዋል። ያናገሩት ራሳቸው ቭላድሚር ማነው ዶናልድ ትራምፕ ናቸው። ቶማሆክ ሚሳይልን እንደሚሰጡ ገለጹ። ከዛ በኋላ አሁን በመሀል ምናመጡ ቶማውክ ሚሳይል በአንተ አንጻር ወደ ራሻ ቢተኮስ ጥሩ አይደለም። አሁን ዜናውን ላይ ሰምተዋል። ስለዚህ እነግረዋሉ፣ ይሄንን እና ጦርነቱ ጨርስ አቁም እና ይህን ማታረቅ ከሆነ ቶማውክን መስጠቴ ነው የሚል ነው። እና በዛ በኩል አርብ ዕለት ነገ ዘለንስኪና የሉካምቡር ናቸው ኦልሬዲ ተሳፍሮም ሊሆን ይችላል ወደ ዋይት ሀውስ እየመጡ ነው። እንግዲህ የሚወያዩት ቶማውክ ላይ ነው። የዚህ የቶማውክ ጉዳይ እኛ በይፋ መስማት ከጀመርንበት እንኳ የተባበሩት መንግስታት ሰማንያኛ መደበኛ ጉባኤ እየተካሄደ ባለበት ወቅት ነው። አንድ ወር ሳያልፍ አይቀርም። እዛ ላይ እንደተነጋገሩበት ነው። የዛን ሁለቱ እዛ በተገናኙበት ጊዜ ነው የራሽያን ቆብ የቀደዱበት የወረቀት ነበርነሽ የሚለውን መግለጫ የሰጡት ማለት ነው። ከዛ ጋር ተያይዞ የቶማውክ ጉዳይ ተነሳ እና እንዲህ እያለ ነገሮች እዚህ ደረሱ። ይህን ያህል ሲነገር አሁን መጨረሻ ላይ ዘለንስኪ ወደ ነገ የሚመጡት የዚህን የሚሳኤል ጉዳይ ያስጨርሳለሁን አንዱ ልባት ያገኝ ይሆናል ነው። እና በዚህ በኩል ዛሬ ሐሙስ ዕለት ከፑቲን ጋር ተነጋግረው፣ አይ በቃ ጥሩ ንግግር ነው ያደረገው፣ ታላቅ እርምጃ ሄደናል፣ ቡዳፔስት ውስጥ ልንገናኙ ተስማምተናል አሉ። መቼ ነው የሚገናኙት ሁለቱ እንዴት ይገናኙ የሚለውን ለመወሰን ከዛሬ ሳምንት በኋላ ነው፣ ከሳምንት በኋላ ከፍተኛ ባለስልጣኖቻቸው ይገናኛሉ ይላል። አሁን እንደምትሰማው አሁን እኛ የምንናገረው ጀኔራል የሆነ ነገር ነው። አሁን በዩክሬኖች በኩል ደጋግመን የምትሰማው በየምሽቱ የቶታል ቅድም እንዳልኩ የጋዝ ስንቋ በአጠቃላይ ሲስተሙና ክምችቱ ነው የሚመጣው ስልሳ በመቶ ነው የወደመው ነው የምትለው ዩክሬን። ስለዚህ የራሽያ የየዕለት ምሽት ድብደባዎች ያው እንግዲህ እንደምታውቀው የጦርነት አቋም ነው የዘለንስኪ አቋም ሆኖ ነው እንጂ ያላቋረጠ ግዙፍ መስዋዕትነት የመቀበል ነው በሰው ሕይወትም በመሰረተ ልማትም በሀብትም ደረጃ ማለት ትችላል። አሁን ትልቁ ማሳመኛ አድርገው ዘለንስኪ እየተሯሯጡ የሚገኙበት እያንዳንዱን ክስረት ወደ የጦርነት አቅማቸውን ማጠናከሪያ የማድረግ አካሄድ ነው ያላቸው ዘለንስኪ። ስለዚህ እንግዲህ እነዚህን ሁሉ ድብደባዎች በየጊዜው የሚደርሱትን ነገሮች በማሳቀልና ሮሮ በማሰማት መጨረሻ ላይ ወደዚህ ወደዚህ ወደ ቶማሆክ ሚሳይል ሁኔታ ለማምጣት ችለዋል። ከአውሮፓውያኖች ጋር ሆኖ አሜሪካ ነው። አሁን አምጥተው አምጥተው ልክ ዳዴ ዳዴ ዳዴ ብለው ጨበጥን በሚሉበት ሰዓት ላይ አሁን የሰማው ዜና ደግሞ መጣ። ይሄ ደግሞ ማለት ልብ አድርግ እንግዲህ በየቅ በየምሽቱ በየምሽቱ ዩክሬን የሚደርስባትን ቅጥቃጣት ይታወቀ ነው። ይህን የሚያቆም አንድ ነገር የለም። በዛሬ የስልክ ውይይታቸውም እንዲህ አይነት መግባባት ስለመደረሱ የተነገረ ነገር የለም። የተነገረው ቡዳፔሽት ውስጥ ቭላዲሚር ፑቲን እና ዶናልድ ትራምፕ የአላስካውን አይነት ጉብኝት ምንድን ነው ውይይት ያደርጋሉ ነው። ከሳምንት በኋላ በሚቀጥለው ሳምንት የሁለቱ ሀገሮች ከፍተኛ ባለስልጣኖች ስብሰባው ምን ይሁን አጀንዳው ምን ይደረግ ምሳ ምን ይበላ እንደዚህ የሚሉ ነገሮችን ይወያያሉ። ስለዚህ ዩክሬን እድለኛ ከሆነ ጥቂት ሳምንታት ካልሆነም፣ በመሀል እንግዲህ ያለም ሁኔታ እንደምታውቀው ነው። ትራምፕ የሌሉበት ወይም የማይመለከታቸው ያለም ጉዳይ የለም። ስለዚህ እነዚህ ሁኔታዎች ደግሞ የራሳቸውን ተጽዕኖ እያደረሱ ሌላ ጥቂት ሳምንታት ወይም ጥቂት ወራት አልፈው እቺ ዘፋኛ ማን ነው የምትባለው? ጥሩ ድምፅ ያለ ኢትዮጵያ ዘፋኛ አለች። መወዳት እና መፋዘዙ የምትለው ዜማ አላት፣ መፋዘዙ የሚል ዜማ አላት እና ድጋሚ ወደ አሁኑ ካላስካ በኋላ በዩክሬን የዩክሬን ጉዳይ ወደ መፋዘዝ ውስጥ ነው የገባው። ስለዚህ አሁን ደግሞ የቡዳፔስቱ ስብሰባ መቼ ነው የሚል ቀነ ገደብ አልተቀመጠለትም። ስለዚህ እንደዚህ ጫፍ የደረሰው ነገር ወደ ሌላ መፋዘዝ ውስጥ የመግባት እድሉ ከፍተኛ ስለሆነ በዚህ በኩል ለአውሮፓውያን እና ለዩክሬን በጣም አንጀት የሚቆርጥ ክስተት ነው። አሜሪካን ፕሬዚዳንት ዶናልድ ትራምፕ የእስራኤልንና የሐማስን ጦርነት የፈቱበት መንገድ እጅግ በጣም የሚገርም ነው። ምክንያቱም የሁለቱንም ፍላጎት ለማሟላት ጥረት የተደረገበትና በሌላኛው አቅጣጫ ደግሞ ሁኔታዎቹ ምቹ ካልሆኑ ደግሞ አስፈላጊውን እርምጃ ለመውሰድ አሜሪካ እንደምትችል በማሳየት ችግሩን ፈተውታል። አሁንም ወደዚህ ጋር ስንመጣ በሩሲያና በዩክሬን መካከል ያለውን ጦርነት አሁን በያዙት መንገድ ልክ ሐማስና እስራኤል ይሳካላቸው ይመስልሃል? ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የሕንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ ከሼራተን ሆቴል ፊት ለፊት በአሚበራ ፕሮፐርቲስ እየተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሽሪስ ፔንት ሀውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጥው ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ። የጋዛው ጦርነትን ያቆመውና የታጋችና አስረኞች ልውውጥ ያደረገው እርምጃቸው የሚደነቅ ነው። ግን የመጨረሻ ምዕራፎቹን አልደረሰም። እሱም ቢሆን ማንም ሰው ተስፋ ማድረግ ያለበትና የሚፈልገው በዚህም ተባለ በዛ ጋዛ ውስጥ ድጋሚ ጦርነት እንዳይነሳ ነው። ይህንን ጦርነት ሊያስነሱ የሚችሉ የሐማስ ትጥቅ መፍታት እና ማስረከብን የመሳሰሉ ቁልፍ ጥያቄዎች በምን መልክ ይፈታሉ ነው፣ እንዴት ይፈቱታል የሚል ነው። አሁን እንደምንሰማው ከሆነ ሐማስ እየገደለ ነው፣ ተቃዋሚ ኃይሎቹን እየገደለ ስለሆነ የጋዛ አደባባይ ብዙ ሰው ከበው ርሻና የሚያዩበት ሆኗል። ዛሬ ቭላዲሚር ፕሬዚደንት ዶናልድ ትራምፕ ገብተን እንገላለን የሚል ማስጠንቀቂያ ሰጥተዋል። ሐማስ አሁን ውስጥ የምታደርገውን ግድያዎች ካላቆም ገብተን እንገላለን የሚል ነው። ገብተን እንገላለን ማለት እስራኤል እንግባ ማለት ነው፣ ሌላ አነጋገር። ምክንያቱም ሐማስ አሁን በዚህ ጦርነት ጊዜ ውስጥ ያጣውን እና የተፈጠሩ የተለያዩ ጠመንጃ የያዙ ኃይሎችን በሱ ቁጥጥር ስር ለማስደረግ እና ህዝቡንም ጠቅላላ ሰጥ ለጥ አድርጎ በፊቱ የራሱን ፓወር ለማንሰራራት ውስጥ ለውስጥ እየተፋለመ ነው። ስለዚህ ትንሽ መቸኮል ሊሆን ይችላል። የጋዛው ጦርነት የእቅዳቸው ታላቅ ነው። ታላቅነቱ ሁለት ዓመት ከምናምን በእገታ የቆዩ ሰዎችን ነፃ መውጣ መቻሉ ነው ትልቁ ነገር። በፊት ሐማስ እንዲህ ካልተደረገ፣ ጦርነቱ ካልቆመ፣ እስራኤል ከዚህ ለቃ ካልወጣች ብዙ የሚያቀድማቸው ቅድመ ሁኔታዎችን እንትን ባላለበት መንገድ ማለት ነው እና እንግዲህ ሌላው ሌላውና በዘላቂነት ግን ዋናው ነገር ጋዛ ላይ ጦርነት ቆሞ የጋዛ መልሶ ግንባታና ና የህዝቡ የዕለት ጉርስ የሚያገኝበት ሁኔታ ከበፊቱ ከፍ ባለ 600 ኩንታል ያሉት በቀን 600 ኩንታል መኪናዎች፣ ከባድ መኪናዎች የእርዳታ ለጫኑ 600 የእርዳ መኪናዎች በየቀኑ እንዲገቡ ነው ጋዛው ስምምነት የተደረገው። በእርግጠኛ እንደት ነው የምነግርህ እስካሁን እዛ ቁጥር ላይ መድረስ አልተቻለም። ምክንያቱም ሐማስ የ28ቱ የሙታን አጽም ውስጥ የመለሰው ዘጠኝ ብቻ ነው። በስምምነቱ መሰረት ይህን ስላልመለሰ እስራኤል የተባበሩት መንግስታትንም እንትኑ ጠቅላላ ሁሉም መኪና ማስገቢያ በሮች መከፈት አለባቸው። ይህንን ተከፍቶ በእቅዱ በሰላም እቅዱ መሰረት ሁሉም ነገር እንዲደረግ ሐማስ ይህን መፈጸም አለበት የሚል ጥያቄ አለ። እና ሐማስ ደግሞ ዘጠኝ አስረክበው የለኝም ሌሎቹን የለኝም በእጅ ያዙት እነዚህ ናቸው ብለዋል። እና ሁለተኛ ነገር ደግሞ ቀጥሎ ሐማስ ትጥቁን ፈቶ የማስረክቡ ጉዳይ እሱም በተመለከተ እሱም አይፈታ ከሆነ እኛ ግብተ እናስፈታዋለን ብለዋል ዶናልድ ትራምፕ። እነዚህ ሁኔታዎች ሁሉ ባሉበት ሁኔታ አፍን ሞልቶ እንደዚህ ነው ማለት ያስቸግራል። አዎ፣ የጋዛ ጦርነት ከዚህ በኋላ ሊቀጥል የሚችልበት መንገድ ሊኖር አይገባም የሚል ነው። ሁለተኛ ጋዛንና ዩክሬንን አንድ አድርጎ ማየት በጣም ትክክል ስህተት ነው የሚሆነው ምክንያቱም ሐማስ በተለያየ መንገድ እርምጃ ልትወስድበት የምትችል ኃይል ነው የሌሎች ፍቃድ ካልሆነ በስተቀረ ይሄ ጉዳይ አሁን ለምሳሌ የሰላም ስምምነቱን በርካታ የአረብ ሀገሮችና እነ ቱርክም ጭምር ከሙስሊም ሀገራት የደገፉት ነው ስለዚህ ሐማስ ግራና ቀኝ ትጥቅን ፍታ የሚል ኃይል ነው አሁን የከበበው ራሽያን በዚህ መንገድ በሐማስ መንገድ እንዴት ለማነጻጸሩስ እንዴት ነው የሚታየው? ነው በፍጹም የመሳሰሉ ነገሮች አሉ። ስለዚህ ጋዛና ጋዛ ላይ እዛ ላይ ማድረግ የቻሉት ነገር ዶናልድ ትራምፕን የዩክሬኑን ጦርነት እፈታለሁ የሚል መነሳሳት ግን ሊጨምርባቸው ይችላል እና የዚህም አይነተኛ ዘዴ አድርገው አሁን እንደምናነበው ትንተና ነው እንደ ብዙዎቹ ራሽያ ወደ ጠረጴዛ እምትመጣው ሲደበድቧ ሲነርቷት ነው የሚል ነው የደረሱበት ድምዳሜ። አሁን እነ ቶማውክ ሚሳይል የሚመጡት ከዚህ ሳቢያ አንጻር ነው። ማባበሉንና መተቃቀፉ መሳሳሙ የትም እንደማያደርስ እስከ አላስካ የተደረገው ጥረት አሳይቷል ብለው አምነዋል። አሁን ቶማውኩም የ90 ቢሊዮን ዶላር መሳሪያ ሽያጩም የመሳሰሉት ነገሮች የመጡት ጦር ሜዳ ላይ ዋጋ በማስከፈል ዩክሬንን ከተከላካያነት ወደ አጥቂነት በማሸጋገር ቤዚካሊ ራሽያንን ሞር በማድማት ነው። በግንባር በከተማ ለከተማ አሻግሮ መደባደብ ጭምር ማለት ነው። እዚህ ድምዳሜ ላይ ደረሱ። እንዳተን እንደሰማው ደግሞ አሁን ከሩስያ ፕሬዚደንት ጋር ንግግር አድርገው የቡዳፔስት ስብሰባ ተይዟል። ለዓለም መልካም እንደሚመኝ ሰው የተሻለ ፍሬ የሚያመጣ እንዲሆን እንመኛለን። ነገር ግን ከአላስካ የሁለቱ መሪዎች ግንኙነት በኋላ የዩክሬንን ጦርነት ወደ መፋዘዝ የቀየረው የሁለቱ መሪዎች ሁለተኛ ጊዜ ለመገናኘት የነበረ ችግር አልነበረም። የፕሬዚደንት ቭላዲሚር ፑቲን እና የዩክሬኑ ፕሬዚደንት ዘሌንስኪ በቀጥታ እንዲነጋገሩ፣ ሰላሙን ለመፍታት፣ ሰላሙን ለማምጣት፣ ችግሩን ለማፍታት እሱ ወሳኝ ነው ብለው ዶናልድ ትራምፕ ስላመኑና ይሄ ካልተደረገ በማለታቸው የተነሳ ነው። አሁን ከስልክ ውይይታቸውን በኋላ መልሰው የደረሱት፣ በሌላ አነጋገር አላስካን ቡዳፔሽት ላይ መድገም ነው። ስለዚህ እንደ አንድ ሂደት ማየት ነው እንጂ ታምር መጠበቅ የሚቻል አይመስለኝም። ከቡዳፔሽትም ከአላስካ የተለየ ለማለት ይቻላል። ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አደል ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅና ፓርክ አጠገብ ከሸራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ እየተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሹሪየስ ፔንት ሀውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻ ክሪ ደውሉልን። አዋዜ አለምነዋ ሲሌና ዜና